ደህና ነሽ? እግዚአብሔር ይፍታ። እግዚአብሔር ይባርክ። አንተ ቆራጣ፣ ና፣ አይነጥና፣ የድል መተት፣ የሰናቢ መተት፣ የቤተሰብ መስተፋ፣ ቅርቡዳ፣ ቀና በል ብድግ በል በስላሴ እሺ ማን ማን ነው የምትሄዱት? ጠቋር ነኝ ጠቋር። አጅሬ አንተ መቼም አጠፋም? የሰላቢ ነኝ ሰላቢ ሆኜ ነው የገባው። እሺ እሺ፣ ሌላ ማን ያለው? ሁለቱንም አለን። መስተፋቅር አራት አለን። አራት መስተፋቅር ወይ አለን። የቤተሰብ እሺ፣ የቤተሰብ ማነው ያለው? አዳልሞቲ አለ። አዳልሞቲ አለ። አለብር ሎቲ እሺ ሌላስ አይነጥላለን አይነጥላለን ጥላ ወጊያለን ና እስኪ ጥላ ወጊ በስላሴ ስም ና እስኪ አንተ መቼ ነው የገባኸው ቆይታ ላለች ቆይታ ላለች አትሞትም ሂጂ ካልሞት አለች አይደል ግደም ተብለህ ነው ወይስ እሺ በአል ጥላወጊ ሰው ላይ ሲላክ በሶስት መልኩ ነው የሚላከው። ግደል ተብሎ የሚላክ ጥላወጊ አለ። ይሄ የሞት አጋንንት ሆኖ የሚመጣ የሚገባ ነው። ሁለተኛ ደግሞ ሽባ አድርግ ተብሎ የሚላክ ጥላወጊ አለ። እሱ ደግሞ እንደ ቁርኝት መንፈስ ሆኖ አብሮ የሚኖር ነው። ሌላው ደግሞ በሽተኛ አድርግ ተብሎ የሚገባ ጥላወጊ ነው። ለምሳሌ ልባችሁን የሚያማችው ከሆነ ጥላወጊ ሲገባ የበለጠ የልብ በሽተኛ አድርጎ ወደ ከፍተኛ ህመም ውስጥ ይከታቸዋል። የነርቭ ህመም ካለባችሁ ደግሞ ከፍተኛ ህመም ሆኖ ይቀመጣልና፣ የሚገድል አለ፣ በሽተኛ የሚያደርግ አለ፣ ፓራላይዝድ አድርጎ ደግሞ የሚያስቀራልና፣ አንዳንድ ጊዜ የመናፍሱን ጸባይ ስለማናውቅ የትኛው ጥላውጊ እንደገባ እንኳን አናውቅም። እንዲሁም ደግሞ በበሽታ ተከትሎ የሚገባ ጥላውጊ አለ። ብቻ ብዙ ነው። ምናልባት ይሄ ዳግመ አንድ ቀን በጥላውጊ ዙሪያ ደግሞ ነው። ብቻ አንድ መርሃ ግብር እንሰራለታለን። እሺ፣ ሌላ ስማት አይሻልም። ዳግመይ ምን መተት የቀራቡ በእንቅልፍ ጸሎት እንዳታረግ በቃ ልታሸንፈን ሲሆን በእንቅልፍ ነው። በቃ ስልኳን ዘግተናል። ስልኳን ዝግት አድርገን በቃ ምንም እንዳታረግ፣ ጸሎትም እንዳታረግ ሳ በቃሏ ብቻ የያዘች ምናልባት እዚህ ጋር አንድ ፍንጭ ልስጣችሁና በዛው ትማሩበት አላችሁ። ጸራሞ፣ ደራሞ የሚባሉ ሁለት ወንድማሞች አጋንንት አሉ። በጣም የሚገርሙ ክፉ መናፍስት ናቸው። ከሌሎቹ አጋንንት ስራቸው ተልኳቸው ለየት የሚለው ምንድን ነው? በጸሎት የበረቱትን ለጸሎት የሚተጉትን ወይም ደግሞ እጸሌ ያለው ብለው ለጸሎት ቀጠሮ የያዙትን ሰዎች ብቻ ነው የሚፈትኑት። እነዚህ ክፉ መናፍስት ሰዓት አላቸው። የሚገርማችሁ ሰዓት አላቸው። በተለይ ከሌሊቱ ዘጠኝ ሰዓት እስከ ጠዋት አስራ ሁለት ሰዓት በጣም በጣም ይፈትናሉ። ወይም ደግሞ በእናንተ ሰዓት አቆጣጠር ከሌሊቱ ሶስት ሰዓት እስከ ስንት ሰዓት ማለት ነው? እስከ አስራ አንድ ሰዓት ማለት ነው። ኖ፣ እስከ አምስት ሰዓት ከመሰለኝ። አረ፣ ዳግመ እስከ አምስት ከስድስት ስድስት ሰዓት እና በጣም የሚገርመው መንፈሱ እንቅልፍ ነው ተሸክሞ የሚዞረው ሙቀት ነው ተሸክሞ የሚዞሩ። ለምሳሌ ዘጠኝ ሰዓት ለጸሎት የምትነሱ ከሆነ ይመጣል፣ ይደብታል። ከዛ በኋላ መነሳት አትችሉም። ፍዝዝ ድንዝዝ ነው የምትሉት። ስልካችሁ ላይ አላርም ትሞላላችሁ፣ ትነሳላችሁ፣ ስልካችሁን እዛው መልሳችሁ አጥፍታችሁ ትተኛላችሁ። እንደውም ለጸሎት እነሳለሁ ባላችሁበት ሰዓት እጅግ በጣም የሚጣፍጥ የሚጥም እንቅልፍ ነው የሚለቅባችሁ። ዝም ብሎ እየተገላበጠ እዛ ላይ በቃ መተኛት ነው እና ለጸሎት እንዳትነሱ የሚያፈዝ የሚያደነዝዝ ሙሉ ሰውነትን የሚይዝ ነው። እንዲሁም ደግሞ ማታ ማታ የማታ የጸሎት ሰዓት ሲኖራችሁ ጸል ያለው ስትሉ ድክም ይላቸዋል። በተለይ ጸሎት ደግሞ እንደጀመራችሁ እንቅልፍ እንቅልፍ ይላቸዋል። በጣም የሚያሳዝነው ምንድን ነው፣ ጸሎቱን እንኳን ከጨረሳችሁ በኋላ እንቅልፉ እንደመጣ ጸሎቱ እንዳለቀ ሄዳችሁ ለሽ ብላችሁ አትተኙ፣ እንቅልፉ ይጠፋል። እና በጸሎት ሰዓት ብቻ ነው በእንቅልፍ የሚፈትነው እና ይሄ ጸሎት እንዳታረጉ ለጸሎት እንዳትተጉ የሚፈትን ክፉ መንፈስ ነውና በተለይ እንደዚህ አይነት ፈተና ያለባችሁ ሰዎች ጸራሞ ደራሞ በእንቅልፍ እንዳትፈትን በስላሴ ስም ታሰር ብላችሁ ጸሎታችሁን ጀምሩ። እሺ ሌላ ማን ያለኸው? እኛ እኮ በአካል መተናል እኮ። በቃ በአካል መተን በግድ ማሰኛ ጀምረናል። በአካል በቃ ለልጅቷ ትታያላችሁ። ሰው በከል መተንበታል በከል በተይና ልጅ አሁን በልቧ እየጸለየች ነው። አሁን ብቻ ደም ይቆጣጥ አሁን ለክለም ታቀናለች ታቀናለች ታቀናለች። እሺ ተዘጋጁ፣ ሁላችሁም ተዘጋጁ። በስላሴ ስም ግንባር ላይ አውጡ። የምናስ ከሎ ነገር አለ። ስልኳን ስልኬን ሳይፈታ ታስፈቱ ብላለች። የሰላቢ ያለን ሰላቢ ብሯን ገንዘብን የቀማና ያለን በዙሪያዋ ያለነው በዙሪያ በቃ። እሺ ተዘጋጁ ሁላችሁም፣ አንድም ሰዓት ቀሩ። በስላሴ ስም ታዛችኋል። ቋር መሄድ እፈልጋለሁ። የለም የለም፣ ሁላችሁም ነው የምትሄዱት የምታስተካክለው የምታስተካክሉታል፣ ተብለናል። ለቀጣተ ሰጥቶናል። ይቀር መልካ እያደረሰ ነው። በቀን ሁለቴ፣ በቀን ሁለቴ። ሰው እኮ በወር አንዴ፣ ቅዱስ ሚካኤል ቀን እኮ መልካ ሚካኤል እኮ አይጸልይም፣ አያደርስም። አንተ በቀኑ ሁለቴ ታደርሳለህ። አንዳንዴ እኮ ከሰው ምካል ትላለህ። ይቺ ጉላት አይኖ ሌላስ? ተቋርነን እኔ ባሰብን በቃ ተቋር ብሶብና፣ እሺ በል እሺ ጥራ በስላሴ ስንበል፣ እስከ ሰባት ትሁን ትስባለህ ወይ እየተባልኩ እየተጠየኩ ነው። በቃ እሺ በል ጥራ በስላሴ ስንበል፣ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲት አምላክ ስም በወላዲት አምላክ ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ራይ ስም አቋር አዳልሞቴ አቋር አዳልሞቴ ወስንገላ ለቀን እንሄዳለን ለቀን እንሄዳለን ሌሎቻችን ታስረናል ሌሎቻችን ታስረናል አቋርና አዳልሞቴ አቋርና አዳልሞቴ በስላሴ ስም በስላሴ ስም በጽዮን ታስረናል ታስረናል። የዘጋነው እንድሏን የዘጋነው እንድሏን። በድንግል ማርያም ስም በድንግል ማርያም ስም ከፍተን እንሄዳለን ከፍተን እንሄዳለን። በሰባት አጉራን አውጣ ሰባት አጉርታችሁ እቱ አንድ ሁለት ሶስት አራት አምስት ስድስት። በእኔ መጨረሻ ገንዘ እንዳይል ቅዱስ ገብርኤል ሲሆን ያወርዳችሁ። አይዞሽ አይዞሽ እናቴ መንበረ ማርያም አይዞሽ፣ ደህና ነሽ። ጎበዝ ጀግኒት፣ በርቺ። ሌሎቹ እንግዲህ ያበላሹት ነገር አለ፣ እስኪያስተካክሉ ያው ስለታሰሩ፣ በቅዱስ ሚካኤል ቀጥቅጫቸው፣ ሲሰለቹ ያው ሂዱ ሲባሉ ይሸኝልሻል። እሺ እሺ ልጄን የሰላቢው እስኪ ገዝቱልኝ እጄን እጆችን እና አይኔን። በቃ ሚሮ እንዳለ ተቆጣጥሮኛል። ማሾክሾክ እና በጸሎት ሰዓት በቃ አንተ ሰላቢ ምንም እንዳታረጋት አንተ ናና፣ ና ሰላቢው፣ እጅግሯን፣ አእምሯን፣ አይኗን እንዳትይዛት እንዳታፈዝ፣ እንዳታደነዝዝ በምትወደው መልአክ በቅዱስ ሚካኤል ስማ፣ ስሬያቸዋለሁ። በል መልስ። አይዞቺ እሺ እግዚአብሔር ያክብርልኝ እድሜና ጤና ይስጥልኝ አባት አሚን አሜን አሜን የሚያገቡት ዘመናችን ይባርክልኝ እግዚአብሔር ያክብርልኝ አሜን አሜን